ኦዲየንስ ያለው አለ፣ ግን ሁሉንስ አስቴር አስቴር እዬ የምር ስም የአስቴር ኢንስታግራም ላይ ገብተሻ፣ ምን አለ ምን አለ? ከተጣሉ ብሩኬ ለዳኒ ለምንድነው ላይክ የሚያደርገው? ኢድሜላዱ ነው ጌታ የውርደት ባለፈው አንዱ ኮመንት እንትን ላይ ምንድን ነው ኢንስታግራም ላይ ኢንስታግራም ላይ ፎቶ ለቀቅና፣ ሃይሚ ገብታት በቅርጽ ሲሰጥ የኛ ወደ እንሳ የቦታ እየገባም እንትን ግማሹም መጥቶ ከሱ ጋር የሚያቀነባብራት ግማሹም መጥቶ በቃ የሚሳደባት። ከዛ ምንድነው ውስጥ ገብቼ ሳየው ብሩኬ ገብቶ ልጁን ላይክ አርጎታል። ፎሎወር ነው ሃይሚን ገብቼ ሰ ሃይሜን ፎሎሮ ነች ግራ ገባኝ። ዝም ብዬ ወጣ በስንተኛ ገንዶ ነው ደግሞ ብሩክ የሆነች እንደው በፓንት ብቻ የምትዞር ሰታለች እሱስ እንደው አቤት አቤት አስተርኔ እሷ እንዴት እንዳረኩት አቤት እንዳረኩት። ልጁ ትላንትና ኢድሜል አሉ ነበረ መሰለኝ እና ፎቶ ፖስት አረገ።

ዝም ብዬ እየወጡ አሁን እየገቡ፣ የዛሬ ከሁለት ዓመት በፊት የተደረገ የተደረገው ኮመንት ያመጣና አዳሚ እዚህ ጋ ይሽለጠለጣል። አንተ እንዲህ ነህ፣ አንተ እሱ ፎቶ የለቀኩት እኔ አይቻለሁ ነው

እስክሪንሾት ያደረኩት እኔ ዛሬ ነው። ዛሬ ነው ያደረግሽው፣ ግን ዛሬ አይደለም፣ ፖስት የተደረገው። አይቼዋለሁ እኮ እነሱ ከተጣሉ ስንት ቀናቸው ነው? እነሱ ከተጣሉ ሳምንት አልፈዋል። እና ታዲያ ውሸት ነው።

አንድ ናቸው። ናቸውና እሳም ተብያው ደግሞ ገብቶ ማለት ነው እንዳሰማ ቡሩጋ ተብያውን አለ ጉድፈላ ስንል ከነሱ ጋር ነገ፣ ደግሞ ከነሱ ጋር ይመታል። አሁን ቆይ ከነዚህ ቡድን ጋር ይገናኛል ያለ ሰው አለ። እንደ እነሱ ዩቱበሮችና የአዲስ አበባ ዩቱበሮች የተዋወቁ ነው። አንዳንዴ ከሚሆንሽ ከሚመጥንሽ በግራውንዱ ጥሩ ከሆነ ሰው ጋር ስትዊ ስራም ቢሆን ጥሩ የዋነት እኮ ነው። አጉል የዋነት አለባቸው ሁለቱም። የዋነት አለ። አንቺ የዋ ስቶኛ። አንዳንዴ በግ ያደረጉሻል። የዋ ስቶኛ። አንዳንዴ ሞኝ በቃ ምንም አታገኝ ነው የሚያደረጉ። አስተር ሌንገሪ እግዚአብሔርን ሀይሚ አስራ ዘጠኝ አመቷ ላይ ከማንም አይምሮ ትበልጣለች። እግዚአብሔርም የእኛ አእምሮ ማለት ነው። ሩዝ ለመቀቀልም አልሆነም እንኳን የሱሳን ሩብ ለማሱፈልግ አይደለም የዚህ ሁሉም ሩዝ ለመቀቀል ማለት ነው። ማረ ለእሷ ያላት አእምሮ ለሃይሚ ያላት አእምሮ የኛ እንኳን ለሩዝ ውሃ መመጠን አልቻለም። አይምሮ እኮ እንደ ውሃ ሄደ። አስቴር ዛሬ እኮ ግን ሃይሚዬ የሆነችው እኮ ምን በቃ ፍራንክ እንደማ ተመሳስለኮን ይሰራችው አንድ በስት ፍሬንድ ከበስት ፍሬንድም እኮ ያለፉ ናቸው እነሱ። በስት ፍሬንድሽ እንኳን ስልክ ትለዋጣችሁ ከበስት ፍሬንዳችሁ ደግሞ ሲያዝ መስል ከለሊቱ አምስት ሰዓት ልብሱ ስትለብስ ይላል። ልብሱ ነው ነው ደግሞ ማለት ቆሚስቱን ሰበሰማ አንዴ ስምኝ አንቺ ቤት ውስጥ ነሽእኮ ቦይፍሬንድሽ ቤቱ ሆኖ ከማንጋ ምን እንደምታወር የሚያውቀው ነገር የለም አደለን። እሷ ልቅ ከሆነች ከማንም ወንድ ምታወርከው እነሱ አስማት ነው ሊቆጣጠራት የሚችለው ለምን አን እንኳን የልብ ጓደኛ ቆይ

ክብር የላትም። ፍቅረኛሞች ናቸው ግን ስንቴ በኦደንስ ዙሪያ እኮ ተታርቋሉ። ተጣልቶ በስሙ ነው የሚጠራ ዳኒኤል እያለች ነው። ክብር የላትም ተብሎ ክብር የለኝም፣ እንደ ለአመታት እኮ ያደረከኝ ነገር እያወቁኝ እኮ ከአንተ ጋር እየቀጠልኩ። እንደውም እንለያይ ብሎ ካሜራ ደብቆ እንትንስል እኮ እያደቅሰ ሴት ናት፣ ትወዳለች፣ ግን ክብር የላትም። አታቅርበት፣ ይህ ልቅ ነገር ነች ትልቁ ችግር ያለው ሰው ሳይገብትን ተመበታ አይደለም። ከሌሊቱ አምስት ሰዓት ላይ ሰው ሲያወራ ምን? እሺ ከሌሊቱ አምስት እሷ አወራች እሷ አወራ እንበል እንበለው እንመ ነው። አይደለም እሱን አላልኩሽም። እሷ እኮ ሚስቱን እንትን አይልም ወይ ስትል እኮ ነው። ሚስቱን እኮ ስርዓት ከሌላት ማለት ነው፣ ቤትኛውም ሰዓት መባለቅ ትችላለች። አሁን ብሩ ካወራ እያልኩ አይደለም ሚስቱን ስትል ነው እኮ። ገባኝ እኮ ከሌሊቱ አምስት ሰዓት ያወራሉ ስል እኛ እንድናምን ነው ወይ እኮ ነው የእኛ ጥያቄ ያለው። እኛ እንድናምና እኮ እኛ አሁንም እኮ ያመንን ነው ያመንን እኮ ነው። አላወቃችም እኮ ስልክ ልደውል ሁ ነው ድራማም ሆነ ሆነ እቺ ሱሲ የምትባለው እስስት ማለት ነው። ከህይወታቸው ካልወጣች መቼም ሰላም አያገኙም። ማንም ሰው የሚፈልገውን ሳያገኝ ከህይወት ሊወጣ አይችልም። ማንም ሰው ፈልጎና ወዶ አመቶ ህይወታቸው ውስጥ እስከከተቱ ድረስ እነሱ በቀይ ብሎ እስከሚያስወጡ አይወጡም። እን አሁ ተቀብለው መረራችሁም ጣዕማችሁም ዝም ብላችሁ ጡ ነገሩ በቃን ብሎ ነገሩ በቃን ብሎ ተታርቆ ሁለቱ ካልመጡ በስተቀር ምንም የሚቆም ነገር የለም። ግን በዚህ መሀል ላይ ሶስም ሆነ ዳኔ በመሀል ገብቶ ለሚያለገድቁት ነገር እኛ ቦታ አንሰጥም። ግን በመሀል እየገባን ሃይሚና ብሩከን ገና ዛሬ እንደምንደግም ሃይሚና ብሩከን ገና ዛሬ እንደምናቀው አድርገን ማረም ነው የምልሽ። ብሩከን የምንሳደብ ከሆነ ወይ ሃይሚ የምንሳደብ ከሆነ ይሄ ትክክለኛ ወደንሳ ደለም ሲጀመር አይደለም።

አንዳንድ አለማወቅም ሊሆን ይችላል። ሚዲያ ላይ የምለቀቅ ነገር ና የማይጠቀቅ ነገር ሆነ ሚዲያ ላይ ነሽ የምትናገሪ ነገር ና የማትናገሪ ነገር አለ። ያንም መቆጠብ አይችሉም። ሰው በተናደርበት ሰዓት ወይ ደግሞ ሰውን ለማሳመን በሚያደርጉት ነገር ያንን ሊቆጠቡ አይችሉም፣ በእርግጥ ማለት ነው። ግን ቢሆንም ያን ያክል ይሄን ያክል የወረደ ሰው ነው ብዬ አላምንም። እኔ ከሀይሜ ጋር ከመምጣቱ በፊት ከነ ማርክ ጋር ነው ትንሽ እያለ ነው እማውቀው፣ ከነ ማርክ ጋር ነው ስራ እማውቀው። ሀይሜ ደግሞ ከነ አብሮች ጋር መሰራ ትንሽ እያለች ነው ሚ

አንድ ላይ እንደግፋለን ሲሉ የነበረው እሱ እንደተበደለ እሷ እንደበደለች አድርገው ስማቸውን ቀይረው አሁን ደግሞ እሱ በዳይ ነው እ አንተ ታስገድላታለህ ከሆነች እ እየለመድነው ነገር እኮ ነው። ከዚህም በፊትም ከዚህም በፊት በሚያደርጉት ነገር እንኳን ይሄን ታዩ ይሄን ተይው፣ በራሳቸው አይዲያ በሚመጡት ነገር ራሱ ገብተን እንሳደባለን። ለደቂቃ ሰርቶ ብር በሚሉት ነገር እንኳንስ ይሄን ተ

እነሱ ናቸው የሚያዙ ናቸው እነሱ እነሱ ናቸው አመቶ አንድ ያደረጉ አይንተዋወቅ ነበር አንተዋወቅ ማናችንም ቢሆኑ አንተዋወቅ በአካል ሳንተዋወቅ እንደዚህ በድምጻችን ብቻ እንድንዋደድ ያደረጉንም እነሱ ናቸው። በጨረቃዎቹ ስማክተች ያለ እህት የሚታ ዞሮ ዞሮ አሁንም የምንጣላ በእነሱ ምክንያት ነው። ሮኪ አንቺ እንዴነ? ሃይሚ አንቺ እንዴነሽ? ማረሳ በየእነሱ ሊወት ሊኖር አይችልም። ምን አለ መሰለሽ አስቱ ስራ ነው ብለሽም፣ የዋህነት እኮ ሁሌ የዋህነት አይኖርም። ስራ ነው ብለሽ እራሱ ለጊዜው ሰርቶ ይወጣልኛል ብለሽ ያሰብሽው ሰው ይመጣና በደንብ አድርጎ ውስጥሽን ካወቀ አንቺ ላይ የሆነ የያዘው ነጥብ ካለ ወይ አንቺን መበቀል ከፈለገ አሁን ስቆ ያልፍሻል፣ ከኋላ ግን ጠብቆ ከጀርባ ይወጋሻል። እነዚህ ልጆች አሁንም ስራ ቢሆን የሆነ መስመር እየሳቱ ያለ ነገር ይታየኛል። ገባሽ? እኔ እኔ ደግሞ ያልኩ ያለሁት ወደ ሰዎች ማርያምን ነው የምላችሁ እኔ አልገባ አላችሁ እንጂ መስራት ለእነሱ አዲስ አይደለም እያልኳቸው፣ መስራት እኔ ከዚህም በፊትም ቢሆን ብሩኬ፣ አሁንም ከሷ ጋር ከልጅቶ ጋር ሆኖ ሀይሜን ፍቅረኛ አይነት ብሎ የመጣበት ሰዓት ላይ ምን ነበረ ስናደረግ የነበረው? አሁን ይሄንንም እያወቅንም ነው። ሁለተኛ ዞር ነው የመጣች ያለች ለእኛ አዲስ አይደለችም፣ እያወቅናት ማንነቷን እያወቅናል። ያላደረግነው ጉዳይ አለ እንዴ? ከሱም አልፎ እናቱን አሁንም የአልጋር ለትም እናቱን አመተ ስንዘገዝ ወንድሞቹን አመተ ስንዘገዝቀው ምን ተደረገ? ምንም። ሀይሚና ብሩክ ከምንድን ምንድን ከአንተ ህይወት ለኛ በ አንተነ ከአንተ ጋር ነው ደስተኛ የሚሆነው እነሱ እዛ ጋር የሚሆኑት ሌላ፣ እኛ እዚ ጋር የምንሆነው ሌላ። አመቶ ያገናኙናል፣ አመቶ ያባሉናል። እርስ በራሳችን በገዛ እጃቸው ነው። እኔ አሁን ላይ የሚመስለኝ በገዛ እጃቸው ነው ቤተሰባቸው ራሱ የሚያስ። ታዲያ ለዚህ እኔ ሀይሜ አንቺ ጥሩ ሰራሽ፣ ብሩኬ መጥፎ ሰራ፣ ብሩኬ አንተም ጥሩ ሰራ፣ ሀይሜ አንቺ መጥፎ ሰራሽ ብዬ ስም መስጠት አለብኝ። እንደ መደገፍ ባለብኝ መንገድ እኔ ሁለቱ አንተ ጅል ነህ አንተ ትጎዳታለህ፣ ውይ እሷ የዋነች፣ እሷ ታሳዝነኛለች፣ አንተ እንደዚህ ነህ አይባልም። በቃ ሺህ ጊዜ ብናዝንድላትም ከሀይሜ በላይ ለብሩኬ ሮጦ የምደርስ የለም፣ ከብሩኬ በላይ ለሀይሜ ሮጣ የምደርስ የለም ማንም ሰው ማናችንም እዚጋ አጉል ተቆርቋሪ ብንመስልም ማናችንም አናኖራቸው። እንዴ አሁ ፖስት ቻት አለሁ ምን ችግር አለው? ስራ እስከሆነ ድረስ ፖስት ታት አለው። ማንም በእነ ስልክ አያገባውም። ተጠርታ መጣች ስራ ነው። ነገ እነሱ ነገሩን ጨርሶ አንድ ላይ እነሱ እዛ ከካሜራ ጀርባ አንድ ናቸው አራት ሰዓት ላይ ሆኖ ናቸው፣ ቪዲዮ ይቀርጻሉ። ከአራት ሰዓት ስልክ አይባልም። ከዛ ቆራኛ አዝጋ እንባላለን። ከአንድም ብዙ እኮ ተናግሬ፣ እነሱ እኮ እንኳን የሚሰሩት እዚህ ጋር የሆነ ያልሆነውን ልጁን መርገጥ ዝም ብሎ ልጅቷ መርገጥ ዝም ማለት አይችሉም። አይረገጥ ሁላ ዋንቲ ታፍታለች። እናንተ ስራ የላችሁም መሰለኝ። ብስማ አሁንጎልሱበሰጡት ልክ ነው። ኦዲንስ የተሳደበው እንጂ ይነአንዴ ቆዩ ቆዩ የ- አይደለም የሀይሚ መርኮኛ ማለት ነው። እኔን አስፈቅደሽ አይደለም። እኔ እኮ ጨረቃ ፋሚሊዎች ወይ ደግሞ የሀይሚ ደጋፊዎች እኔ ሶስት ናምቶች ልፖስታት ብዬ ማንንም አስፈቅጄ አልፖሰትኩም። ምክንያቱም ለምን እነሱ ስራ ነው የሚሰሩት። አንድ ላይ ግን አነጋገሩ ስላልተመቸኝ ነው አምጥቻን የፖስትኩት። ማንም ሰው የፈለገ ማድረግ ይችላል። እሱ ኔን ያስፈቅደች ነው እንደምትፖስችው። ተመቸሽ ፖስችው፣ አልተመቸሽ ተይው። እሱ ኔ አይመለከተኝም። እንዳኔን አምጥቻ ፖስትታለትላለች እንዴ ምን አገባኝ? ገደል ግቢ። አይጉድ አይሜ የተበዳኝ ናት። ኧረ በፈጣሪ አታሳስቱኝ። ስራ ነው ተውያል ሁለቱም ለኔ አንድ ናቸው። ሃይሚ ማለት ብሩክ ለኔ አንድ ናቸው። አንድ ነገ ነገ ሃይሚና ብሩክ አንድ ላይ ስመጡ ማለት ነው። ሃይሚ ተለያዩ ከብሩክ ጋር ምክንያቱም ብሩክ አንቺን በዳኝ ነው ብላችሁ ለእሱ ነገሮች አንድ ላይ፣ አሁን ደግሞ እነሱ ፈጣሪ ስል ነገሩ ካበቃ በኋላ አንድ ላይ መምጣታቸው አይቀር ነው። በገስት የሚመጡልሻል በላይቭ የሚመጡልሻል በየትኛው እንትን ላይ የሚመጣሉ? ከፈለጉ ወይ ይሄ አርብ ላይ ያስለመዱን ነገር አለ። አርብ አርብ ቀን የሚመጣለው ብለዋል። የዛና ሲመጡ እናንተ ገብታችሁ ከማንት መስለት ትችላል። አይጨርሱማ። አይ ይሄ ሁለት መቶ አስቱ አሁን ይኸውልሽ ሁለት መቶ እስከምትገባ አያቆሙም። ይስሩበት ይስሩ። ምን ምን የሚሳደቡት ይቀጥሉበት። እስኪ ምን ከእነሱ ምን እንደሚቀንስ እናያለን። ማለት የኔ እናት እነሱ ስራ ነው። ዝም ብለሽ አንቺ ሃይሚን ናያሸርል ሃይሚን ሸሽ ከላስ እና ሌሰዋት ገልብጪ ምን አትበይ ምን አትበይ። አይደለም አ አቴጂ አይደለም፣ ያለች እኮ ያለች እኮ አስቴር። አንቺ ሶሲን አመተሽ ፖስተሻት፣ የለም እንደ አንቺ ስላደረግሹ እኔም ደግሞ ዳህኔን አምጥቼ ፖስታለሁ ነው የምትለው። ስለዚህ እኔ ደግሞ ማንንም አስፈቅጃ አይደለም ይ ውድ የፖስትኩት እኔ እኔም ሌላው ሌላ ሰው ይታነቃል እንዴ?

አመሰግናለሁ። አይደለም፣ ጥያቄ ነው እየጠየቁሽ። ሰለ ናታው እኔ መሰክርልሻለሁ። አይ የምጠይቃት ስላለ ነው። እሺ እሺ፣ የሁለቱም እንትን ነሽ። አይደለም አንጂ የሁለቱም ወዳጅ ነሽ። አንዱን አንዱን ይዘሽ የምትጓዣ አይደለሽም፣ አይደለም። አይደለችም ውዴ እኔ መሰክርልሻለሁ ነው እሺ። አደለውም አደለውም፣ ማውቃት አለው እኮ መሆኗን እኮ አውቃለሁ። እየጠየኳትኝ ትመልስልኝ ለምን ጠይቃት ነው አቃለሁ እኮ። እሺ እንደዛ ከሆነ ሱስና ሞፖሰቱ ምን አስፈለገ? ለምን አስፈለገ? ምን ማድረጉ ሱስና ሞፖሰቱ ለምን አስፈለገ ማለት ሞፖሰቱ ለምን አስፈለገ ስትይ እሺ እንደዛ ከሆነ ለምን ዲያኒን አልፎሰሹም ኳሰጥቆዳና አድርጌ ቅድም እኮ ታችኛ ያልሽኝ ነገር ስላለ ነው። እሱስአልገባሽም ነው ቤተውስጥ አልገባሽም ነው ወይስ ላላ ንግግሩ ስላልተመቸኝ ነው አልሽ አልሽኝ አ ዲያኒ ስራ ነው የሚሰሩት አራቱም ስራ ነው የሚሰሩት። ግን ዲያኒ ንግግሩ ስላልተመቸኝ ነው ብለሽኛል። ታችኛ ንግግሩ አልተመቸኝም ያልኩሽ ኮመንት ከዚህ በፊት የተሰጠውን ኮመንት አይተናል። አካላየችሁ አናቅም አዲስ አይደለም ኮመንቱ። ለኛ ሃይሚና ብሩክ የምናውቃቸው ዳኔና ሶስን እንደምናውቀው አይደለም። ከአመታት ከሁለት አመታት በፊት ነው የምናውቃቸው። አንድ ላይ ከመሆናቸው በፊት ራሱ ሁለቱም በየፊናቸው ስመጠው እናውቃቸዋለን። አዲስ አይደለንም

እሱ ዳኒ በሚያደርገው ነገራቶች ሁሉ አልተመቸሽም፣ መፖሰትም አልፈለግሽም፣ ግን ስራ መሆኑን ታውቂያለሽ። እሺ ና፣ እንደዛ ከሆነ ሱሱና ሀይሚን ስትመታት ተመቸሽ? ምንድን ነው ሶዚ ነው። ሀይሚን ትናንትና ቪዲዮ ውሸር ላድርግልሽ፣ በውስጥ አድርግልሽ። ማንም ተነጋግሮ ነው የሚሰሩት ተነጋግረው ነው የሚሰሩት። የአየሁትን ኮመንት ኮመንት ድጋሚ አመጥቶ ሲያሳይ አልተመቸኝም ብያለሁ። አምጥቼ ፖስቻለሁ። ሀይሜ ደግሞ ተመታችሁ ተመቸኝ አላልኩም ወይ ደግሞ ብሩኬ ሀይሜን ጎዳ ብዬ እንደዚህ መሆን ነው።

ስለ እንትና ሶስት ያምትች ፖስት ያደረግኩት ይቅርታ እየጠየቁበት ቪዲዮ ላይ ማለት ነው። ትናንትና ወይ ደግሞ ከትናንትና ወዲያ መጥቶ የተፈሰተ አይደለም የሶሲ ቪዲዮ ማለት ነው። እኔ ጋር አዲስ ቪዲዮ የተፈሰተ የለም ሲጀመር። አይ ነው ግን አሁን አንቺ አለማመን ፈልገሽ ነው ያስቱ ከቁን። ስለ አለማመንነት አደለም። ምናልባት አደለምናልባት የተፈሰተው ላይ ሆን ይችላል። ትናንትና አልጠይቅሽም ነበር ገብቶሻል አደለም። ሶሲ ሃይሚን የመታችበት ቪዲዮ የመቼው ዕለት ነው? ሶሲ ትላንቱ ማታለች። ትላንትና አደለ? ትላንትና እየተፖስተ ነው። ሶሲ ሃይሚን ተገባች። ቪዲዮ መሰራት ከጀመረ የስንተኛ ገኑ ነው? የስንተኛ ጊዜ ነው ቪዲዮ የሰሩት? ገና ግን አልተነ እንትን ማመን አልፈለግሽም ችግር የለውም። ነገር ግን አንቺ ሁለቱን እስከወደድሽ ድረስ ፍሪ ሁኔ ለሁለቱ ማ አይደል? እኔ እኮ አሁንም እኮ ጥያቄ ጠይቀሻለሁ እኮ አንቺ አልገባሽም እንጂ

እኔ የሚወት አድርጊ ያልኳት ነው። አሁን አዲስ ይገባ ሆነ ያልኩሽ ያለሁት እኮ ተመካክረው ከሆነ የናገረው ለምን ለምን ያናገሻል ስራ ነው። ሃይሚን ስትመታ ስራ ነው አልሽ። እሺ ብሩ፣ ይሄኛውም ሲናገ ሲነገ ሲናገር ሚ ስትመታ ስራ ነው አላልኩሽም። አነጋገርሽን አስተካከ ሃይሚ ስትመታና ስራ ነው አላልኩሽም። ከመጀመሪያ ቪዲዮ ከተሰራ በሁለተኛ ቀን ላይ የተኮሰተው ላይ ነው። አንቺ ይቅርታ የጠየቁበት ቦታ ላይ ነው። ሶስቱንም አንድ ላቀነባብራሉ። ምክንያቱም ይቅርታ ተጠየቀበት ነገር ነው ብዬ ማለት ነው። አሁን አይደለም፣ ዛሬ ላይ። አንቺ ግን ዛሬ ወይ ደግሞ ትላንት አይደለም። አንቺ ቪዲዮ ከተጀመረ የሰጠኝ ምን አሀ ለምን አልደለትሽም ነው ጥያቄሽ? ኦኬ እሺ። አልገባኝም ለማንኛውም ግን ስራ እስከሆነ ድረስ ዝም ብለን መታገዝ ነው። እውነት አሁን አያልቅም ገና የሃይሚ ሁለት መቶ እስከምገባኝ ይቀጥ አሁን ገባኝ፣ አሁን ገባኝ። እያሷ እያሷ ጥያቄ ስራ ነው ትዕግስት ሙነች ነው ስራ ከሆነ እኮ ዲያኒም ስራ ነው ብለን እሄድ ያለን ለምን ያናጅናሁን? አንቺ አንቺ አሁን አርነ መን እንኳን ያልገባኝ ነገር አንቺ አመተሽ ሶስትን ፖስተሻል። ስለዚህ እኛ እንዳኔን አመተን ፖስት ነው የምትይው? እንደዛ ነው የምትይው አሁን